ሰበር ዜና፣ ወጣት ምን ያህል ተስፋዬ እራሱን አጠፋ። በሲዳማ ክልል አለታ ወንዶ ከተማ ነዋሪ የሆነ ወጣት ምን ያህል ተስፋዬ እራሱን ያጠፋበት ምክንያትም ወላይታ ሶዶ ዩኒቨርሲቲ ከተመረቀ አራት ዓመታት ቢያልፉትም የስራ እድል ለማግኘት የሲዳማ ክልል መንግስትን ስራ እንዲቀጥሩት ከአቅሙ በላይ ልመና ቢያደርግም ሰሚ አጥቶ ስራ በማጣቱ ምክንያት እራሱን እንዳጠፋም ሲዳማ ኒውስ አረጋግቷል። ወጣት ምን ያህል ተስፋዬ በትምህርቱ ጎበዝ ተማሪ ሲሆን በአርክቴክት ዘርፍ በ2013 ዓ.ም ከፍተኛ ውጤት በማምጣት መመረቁንም ጣቢያችን ከቅርብ ምንጮቹም ሰምቷል። በሲዳማ ክልል ያለውን የስራ አጥነትና የበልሹ አሰራር የሙስናና የአፈና ተግባራት ባቱንና ህዝቡን እያማረረው እንደሚገኝ ይታወቃል። ስድስት ዓመት ቅጥር ሳይፈጽም በስምንት ክፍል የሚኒስትሪ ወረቀት በአቶ ደስታሌ ደግሞ ትዛዝ መንግስት ቢሮ የምትቀጠር እንስት ያለችበት የሲዳማ ክልል በአስቸኳይ ይሄን ህዝብ መራሽ የክልል መንግስት ከጫንቃው ላይ ማራገፍ እንዳለበትም ጣቢያችን ለሰፊው ህዝብ ጥሪ ያስተላልፋል። ሲዳማ ኒውስም ለሟች ቤተሰብና ለመላው የሲዳማ ህዝብ መጽናናትን ይመኛል። ጠና ይስጥልን። ውድ የሲዳማ ኒውስ አድማጮቻችን፣ ሰሞኑን የሲዳማ ክልል ህዝብ አይቷቸው የማያቃቸው ስማቸውንም ለይቶ የማይጠራቸውና ከመንግስት ኃላፊነታቸውን በተጨማሪ የፌስቡክ የሚዲያ ሰራዊት እያሰማሩ የህዝቡን ገንዘብ በውሸት ፕሮፓጋንዳ ጨርሰው የነዋሪ ሰሞኑን ጆሮ ደግሞ በአየር ላይ ጫጫታቸው ያደነቆሩት የሲዳማ ክልል ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ አሸናፊ ኤልያስን ጨምሮ የክልሉ ከፍተኛ አመራሮች ስድስት ዓመት ሙሉ በመልካም አስተዳደር እጦት በሙስናና እነሱ አንቀላፍተው ክልሉን ያስተኙበትን ህገወጥ ተግባራቸውን በፎቶ ፕሮፓጋንዳ ለመሸፈንም በመሯራጥ ላይም ይገኛሉ። ሰሞኑን ከክልሉ ከፍተኛ አመራሮች ጀምሮ እስከ ወረዳ ውታፍ ነቂ ካድሬዎች ድረስ የአስራራት ጫጮትና ጫጩትና የሀባብ ፎቶቸውን በክልሉ መንግስት የማህበራዊ ገጾች እያሰራጩና ህዝቡ እድል እንዲሰጣቸውም ፊታቸውን በግላቸው ገጾች ሳይቀር እያሸመደዱም ይገኛሉ። ከዚህ ልማት አልባ የፎቶ ፕሮፖጋንዳ ፊት ለፊት የሚታዩ የክልሉን የሚዲያ ሰራዊት እንደሚመሩ የሚነገርላቸው የሲዳማ ክልል ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ አሸናፊ ኤልያስ ሲሆኑ ባለፉት ስድስት ዓመታት ከመንግስት ስብሰባ ውጭ በሚዲያም ሆነ በህዝብ ፊት ታይተው የማይታወቁ የሲዳማ ህዝብ ማንና ምን እንደሰሩ የማወቅ ከህዝባዊ ተቃውሞ በኋላ የምረጡ እንቅስቃሳ ይመስል ከወረዳ ወረዳ እየተዟሩ ጫጩትና ከብት የሚጎበኙ ሀባብና ቲማቲምን ደግሞ ፎቶስ ማስገባት የማይቀራቸው የክልሉ ከፍተኛ አመራርም ናቸው። አቶ አሸናፊ ኤልያስ የሲዳማ ክልልን በልማት ዘርፍ ካዳከሙ አመራሮች ግንባር ቀደም የሆኑና ሰሞኑን ጫጩትና ቲማቲም በፕሮፓጋንዳቸው ከሚያሳዩት ካድሬዎች መካከልም አንዱ ናቸው። ወይዘሮ ፋንታይ ከበደ የበፊት መምህርና የአሁኗ የክልሉ ዋና አፈ ጉባኤ ከምክር ቤት ያለፈ ስልጣን እንደሌላቸው ቢታወቅም የህዝቡን የመልካም አስተዳደር እጦት እያዩ ዝም ያሉና ህዝቡን ያማረሩ አመራሮችን በመዶሻቸው ያጸደቁ የክልሉ ሴት ቁንጮ አመራርም ናቸው። ሰሞኑን ደግሞ የቤተሰብ ብልጽግናና የልማት ትሩፋት እየተባለ በሚጠራው ፕሮፓጋንዳ ውስጥ በንቃት እየተሳተፉም ይገኛሉ። ወይዘሮ ፋንታይ ከበደ ሴት አርቲስት የሆነችን ኢትዮጵያ በቀለችን በግፍ ከሁለት ወር በላይ ስትታሰር ሴትነቷ ያላሳሰባቸው በክልሉ በርካታ ስራ አጦች ሲኖሩ እንቅልፍ ያልነሳቸውና ለክልሉ መንግስት ከአምስት ዓመታት በላይ በታማኝነት ያገለገሉ ሴት አመራርም ናቸው። አቶ አስፎጎኔሶ የሲዳማ ክልል ብልጽግና ፓርቲ ርዕዮተ ዓለም ዘርፍ አላት እንደ ስራ ባልደረቦቻቸው ሁሉ በጭብጨባ ሊወርቅ የሚችል ቤት እየጎበኙ ማርን እንኳን ሊበላ ይቅርና አይቶት የማያውቀውን የሲዳማ ህዝብንም የልማት ትሩፋታችን ማር ነው እያሉ ተራ ፕሮፓጋንዳቸውን ከሚያሰራጩት አመራሮችን መካከል አንዱ ናቸው። ሲዳማ ኒውስን የሲዳማ ህዝብ በልማትና በመልካም አስተዳደር እጦት ስድስት ዓመትን ፍዳውን እንዳየና አሁን እንደ ልጃገረድ ሞዴል እለት በእለት ፎቶዎቻችሁን መለጠፉን አቆማችሁ በይፋ ህዝብን ይቅርታ እንድትጠይቁና በአቅም ማነስ ያዳክማችሁትን ክልል አቅም ላለው አመራር ስልጣናችሁን አስረክባችሁ እንድትወርዱ ሲል ጉዳያችን ጥሪ ያስተላልፍላችኋል።